እሱ ደግሞ በቃ የሆነ ግን ከጀርባ ሰው ይዞ ሂቶ ይሆን አላውቅም። እንዲሁም አሁን ትናንት ዕለት ካያችሁት ብቻውን ነበር ግብ ግብ ራሱ የገጠመው ሰውየው ማለት ነው። ሽውጥ እስከ ማውጣት ድረስ የደረሰ ሰው ነው። አሁን እነሱም የመስፍን ይሄ አስቻለው የተባለው ከመስፍን ጋር ዋና ዋናዎቹ ማለት ነው፣ እነ ልዑል እነ ዘላለም ያልደረሱባቸው ብዙ ሌባዎች አሉ ከውስጥ ማለት ነው። እነሱ አሁን እነ ይሄን መስፍንን ልዑል እና ዘላለም እንደገደሉት አድርገው ነው የሚያስቡት። ግን እሱ የሞተው እናንተም እያያችሁ ተመልካች ማየታችኋል። እንግዲህ ሁሉም ነገር ካሜራ ላይ ነው። ምንም የተደበቀ ነገር የለም። እራሱን በራሱ እንዳጠፋው ሁሉም ሰው የሚያውቀው ነው። ግን እነሱ ግን እሱን እነሱ እንደገደሉት አድርገው ነው የሚያስቡ፣ ምክንያቱም ብዙ ጥቅም ቀርቶባቸዋል። መስፍን ቢኖር ቢያንስ ያው ወንበዴው ዋናው ወንበዴ እሱ ስለሆነ ሰውን ማገት ሰውን የሆነ እንትን ማለትም እንትን ስላለ አሁን ይሄ ሁሉ ጥቅም ስለቀረባቸው፣ ልክ ለሱ የተቆረቆሩ ይመስል እነዘላለም እነልዑልን ማሳደድ የጀመሩ ሰዎች እውነት ለዚህ ሰውዬ ተቆርቆረው ይመስላችኋል? ጥቅማቸው ስለቀረባቸው እንጂ ለዚህ ሰውዬ አስበው አይደለም፣ ለመስፍን አስበው አይደለም። መስፍን የተባለው ሰውዬ ሲጀመር ይሄ ሲያን ሰው ነው። ብዙ ጊዜ መስፍንን ካያችሁት በምንም ነገር ለቤተሰቦች ወይ ጥሩ ነገር ትተዋል ሄደ፣ ወይ ብቻ በቃ ምስቅልቅል ያለ ነገር ነው። በቃ ለብሩን ራሱ በያ ለተለያየ ሴት ሲበትን ሲበትን፣ በተለያየ ሴት አካውንት ሲያስቀምጥ ለገዛ ልጆቹ ለገዛ ሚስቱ እንኳን የማይሆን ሰው ነው መስፍን ማለት። አሁን ለሱ ልክ እንዳሰቡ ይመስል እነ ልውልን ወጥመድ ማዘጋጀት እነሱም ራሱ ጥንቃቄ ማድረግ አለባቸው። ሲጀመር እንደዚህ አይነት ሰው መቀራረብ የለባቸውም። በሩቁ ይዘው ህግ አለ ህግ እንትን ይበለው በቃ ምን ከነሱ ጋር ምን አዳረጋቸው። እንደዚህ አይነት ሰው አስቸጋሪ ነው በጣም በጣም ማለት ነው። ምንም እንኳን ፋታ ማሰጡት ነገር ነው። ለምንም የሚራሩ አይደሉም። ተስፋ የሚባል ነገር የሌላቸው ሰዎች ናቸው በቃ። ገንዘብና ገንዘብ ብቻ ነው የሚያሳድዱ፣ እንደምታያቸው ለሰው የሚያስቡ ለሰው እንትን የሚሉ በፍጹም። እንዴት አይነት ልቦና እንዳላችሁ አላቅም። የእውነት እኔ መስፍን ማን ነው ልውልን ራሱ በጣም ፈራለታለሁ። አይታችሁት ከሆነ ልውል ምንም እንትን የለውም በቃ፣ የሆነ በራሱ የሚተማመን ነው ልጁ። ግን ደግሞ ወንድነቱ ድፍረቱ እንዳለ ሆኖ ጥንቃቄ ያስፈልገዋል። ወይኔ ከዛ ከሆነ በኋላ ወይኔ ምናምን ምናምን ከማለት ሳይሆን ተጠንቅቆ ቢያንስ እኔ አሁን በትናንት ነው ስላየው ትናንት ብቻ ሳይሆን ባለፈውም እንዳያችሁን በቃ ፊት ለፊት ነው ሂደው የሚገቡት እና ሰውን መጀመሪያ ማጣራት አለባቸው። በተለይ እንደዚህ መኖሪያ ቤታቸው ሲሄዱ ጥንቃቄ ማድረግ አለባቸው። እውነት ኮሜንት በጣም ብዙ ኮሜንት ይጻፋል፣ ግን እነሱ የሚያነባ አይመስለኝም። ብቻ እግዚአብሔር ይጠብቃቸው እኔ ሌላ ምንም አልልም። ከባድ ነው ብቻ እያንዳንዱ ስታዩ አሁን ላይ በተለይ በጣም ያስጠላል። የእውነት ለሁላችንም ልቦና ይስጠን ማስተዋሉን ውስጠን፣ እንጂ ሰው ጨካኝ ሆኗል። ሰው የሆነ የሰው እንትን ሆኗል። በቃ ሰው ብር ብቻ ነው አሁን እነዚህ ሰዎች በጣም የሚያሳዝነኝ ነገር ምንድን ነው ታውቃላችሁ? ያ ሰውዬ ኑሮ ቢሆን በጣም ብዙ የተደበቁ ሰዎች አሁን እነ ማህሌት እና እነ ናቴ ብቻ ይመስሏችኋል? ይሄ ሰውዬ ይህ ሁሉ ንብረት ሊያፈራ የቻለው ስንት ሰው ይሆናል? አሁን በሱ ዙሪያ ታግተው ሰው ያላያቸው ስንት ሰዎች ይኖራሉ? የእውነት እነዚህን ሰዎች በደንብ አድርገው በተለይ ይሄ አስማ አሸናፊ የተባለው ሰውዬ ተገኝቶ በደንብ መጣራት ያለበት ጉዳይ ነው። ከብሩ ብዛት ከአፍቱ ከምን ከምን ስታስቡ እንደዚህ የሁለት ሰው አፍት ይሄ ሁሉ ብር ይሆናል ብዬ አላስብም። ሌላ የተደበቀ እንደዚህ ልክ እንደ ማህሌት እና እንደ ናቲ የታገቱ ሰዎች ይኖራሉ። እርግጠኛ ነኝ ይሄ ሰውዬ ከተያዘ በኋላ ይሄ አሸናፊ የተባለው ሰውዬ። ካስለፈለፉት ብዙ ሰው እንደሚያወጣ ታያላችሁ ማለት ነው። ሁሉም ጥቅም ወዳጅ ነው። ልክ ለመስፍን ያዘኑ ይመስል እነ ልዑልን እነ ዘላለምን ለመጉዳት ብዙ ነገር ያዝ እንትን ይላሉ ወጥመድ ምናምን እንትን ይላሉ፣ ግን እነሱ ደግሞ የሚጠብቃቸው ፈጣሪና የእናንተም ጸሎት ነው። ያው ጥሩ ነገር ስለሚሰሩ እነሱ ምንም ነገር አይደርስባቸውም። ሁልጊዜ ለሰው መጥፎ የሚያስብ ሰው ቀድሞ መስፍንም አይታችሁታል። በገዛ በራሱ በቆፈረው ጉድጓድ ራሱ ነው የገባበት፣ ምክንያቱም እሱ ወንጀለኛ ነው። በጣም ብዙ ሰው በሱ ዙሪያ ስንት ሰው አሰቃይቷል፣ በብር እያነካካ ስንት ሰው ወጥመድ አስገብቷል። ይሄ ሰውዬ በጣም ኃይለኛና ወንበዴ ነው ሰው። በዚህ ዙሪያ ደግሞ አሁን እነዚህ ሰዎች ደግሞ ጥቅማቸው ስለቀረባቸው መስፍንን አንተን የገደልከው እያሉ ማሳደድ። ይህን ሰውዬ በፍጹም እኔ ምንም አላማረኝም። የእውነት የሆነ ዝም ብሎ ነገር ነው የሚቀበጣጥረው። አጥረው ዝም ብላችሁ ካያችሁት አሁን ያወራውን አሁን ይደግመዋል። ዝም ብላችሁ እንዲሁ ቪዲዮውን እስከ መጨረሻ ካያችሁ ማለት ነው። እኔ ልዑል፣ ለማንኛውም እግዚአብሔር የጠበቃችሁ፣ ራሳችሁን ጠብቁ። ያ ሰውዬ እስከሚያዝ ድረስ፣ አሸናፊ የሚባለው ሰውዬ እስከሚያዝ ድረስ ትንሽ አስቸጋሪ ነው። ያው ልዑልም ማን ነው ዘላለምም በአንድ ትህታችን ጉዳይ እየተሯሯጠ ነው፣ ብዙም ወደን ራሱን ትን እስከሚል ድረስ ግን በደንብ ራሳቸው ጥንቃቄ ማድረግ ያለባቸው፣ እንደዚህ አይነት እንትን ስትገቡ ትንሽ አስቸጋሪ ነው። ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። እነሱ ምንም ነገር አይንካቸው እያልን የሁል ጊዜ ጠውለታችን ነው። እግዚአብሔር ደግሞ መልካም ለሚሰሩ ቅን ልብ ላላቸው ሰዎች ከዛ ሰዓት ከዛ ሁሉ ከመስፍን እንትን ያወጣቸው ፈጣሪ አሁንም ይጠብቃቸው ነው የምንለው ይሄ ሰውዬ ተይዞላቸው ደግሞ ወደ ራሳቸው በቃ ሰብሰብ የሚሉበት እግዚአብሔር በቅርብ ያድርገው። ደግሞ እንደሚያስ ታያላችሁ ምክንያቱም አሁን ወደ ውጭ እየሄደ አይደለም፣ እዚህ ኢትዮጵያ ውስጥ ነው ያለው። ግን ዙሮ ዙሮ እንትን ቢልም ይደርሱበታል። በምንም ማለ በምንም ይደርሱበታል። እነዘላለም አሁን ዘላለምም ያኛውን ጉዳይ ጨርሶ ወደዚህ ሲዞር ለሁለት እንትን ካሉት ምንም ጊዜም አይጨርስባቸውም ይዘውት ፍርዱ ማግኘት አለበት። በጥንቃቄ ደግሞ ያም ወንጀለኛ ልክ እንደ መስፍን ራሱ እንዳያጠፋ ራሱን አጠፋለሁ ካለም እነ ልኡል ምንም ማድረግ አይችሉም። ብቻ እነሱን ምንም ነገር አይሆኑም። ሌባው ምንም ማድረግ አይቻልም። እንግዲህ የራሳቸው እንትን ነው ሲጀመር የሆነ ነገራቸው እንትን ሲልባቸው ሁልጊዜ መሸነፍን አይወጡም። ሰውን ማሰቃየት የሰው ንብረት እንትን የለመዱ ሰዎች በቃ የሆነ ነገር እንትን ስትሏቸው፣ በፍጹም ከኛ በላይ ሰው የለም ብለው ስለሚያስቡ ትንሽ አስቸጋሪ ነው። ብቻ ልቦና ይስጥ ለሁላችንም ነው። ልብ ላለላችሁ ልብ ይስጣችሁ። የእውነት እኔ በእናንተ የሆን በቃ አሁን ምን ያደረገው ይሄ ሰውዬ ምናምን እያልኩኝ እንትን እላለሁ። እነሱ በፍጹም ራሳቸውን ምንም እንትን አይላቸውም። ብቻ ፈጣሪ ይጠብቃችሁ። እኔ ሌላ ምንም አልልም። ሰውየው ተይዞ ደግሞ መፍትሄ እስከሚያገኙ ድረስ፣ ከዛ በኋላ ደግሞ ወደ ራሳቸው በቃ እረፍት ያስፈልጋቸዋል ሲጀመር እውነት እረፍት ያስፈልጋቸዋል። ልኡልም ሆነ ዘላለምን ማለት ነው። በጣም ደክመዋል። በጣም ወጣ ውረድ አይተዋል። ብዙ እንትን አይተዋል። አሁን ላይ ደግሞ የበራሳቸው እንትን እንትን ማለት አለባቸው። እነዚህ ሰዎች ምን እንጃ። ብቻ እግዚአብሔር ይጠበቃችሁ፣ የእናንተም ጸሎት ሳይለያቸው እነሱም ጥንቃቄ ማድረግ አለባቸው። ቢያንስ የዚህ ሰውዬ ጉዳይ እስከሚያልቅ ድረስ ትንሽ ያሳስባል። አሸናፊ የተባለው ከተያዘ ሌላም ይኖራል እኮ የመስፍን ሰዎች ብዙ ናቸው። ከነገራችን ላይ ግን ደግሞ አሁን ሰው በጣም ብዙ ጊዜ እንትን የሚለው አሸናፊ አሸናፊ ነው የሚለው። ያው እንግዲህ ወደ ውጭ ካልሄደ ደግሞ ከነሱ እጅ ከገባ። በምንም ምንትን ሌላቸው አይችልም ማለት ነው። ብቻ እግዚአብሔር ይጠብቃቸው፣ ክፉ ነገር ያርቅላቸው። አስቸጋሪ ነው እንግዲህ። አንድ ጊዜ ደግሞ የሆነ ነገር ከገባችሁበት በቃ እስከምትወጡ ድረስ ትንሽ ከባድ ነው። ሰው ጭንቅላት የለውም፣ እንደምታዩት ነው በቃ ራስ ወዳድ ነው። በተለይ ይሄ እንደዚህ የሰው ነገር የለመደ ሰው ከቀረበት፣ ጥቅሙ ሲቀርበት ሰውን ለመጉዳት ምንም ያለምንም ርህራሄ ሰውን ማሰቃየት ሰውን እያያችሁ ነው እንግዲህ፣ ስንት ሰው በነሱ በኩል እንደተሰቃየ ስንት ሰው እንደተጎዳ፣ እንደታገተ ሁሉም እንደምታዩት ነው። ይሄ መስፍን የተባለው ሰውዬ ከመጣ ጀምሮ ማለት ነው። ብቻ ከባድ ነው። ሁሉም የስራ የስራው ማግኘት አለበት። ማንም ሰው የዘረውን መብላት አይችልም። ለጊዜው ይመስላችኋል። ሰው አንዳንድ ጊዜ ምን ይመስላችኋል? መስላችሁ በቃ የሰው ገንዘብ፣ በተለይ የሰው ገንዘብ ዝም ብላችሁ ካያችሁ፣ በፍጹም ወይ እናንተን አይለውጣችሁ፣ ወይ በቃ ለጊዜው ልትብለጨለጩበት ትችላላችሁ። የምትፈልጉት ልትለብሱበት፣ የምትፈልጉት ልትበሉበት፣ ልትጠጡበት፣ ወይም የምትኖሩበት ቤት ግን ጊዜያዊ ነው። በቃ እስከ ዘለቂት የለውም። ምክንያቱም የሰው ላብ የሰው ነው። በቃ የኔ ከሆነ የኔ ነው። የሰውን እንትን ሁል ጊዜም ሌላ እንትን ነው ይዞባቸው የሚመጣው ግን እነሱ እንደዚህ ብለው አያስቡም። አሁን ላይ ብቻ ያላቸውን ደስታ እንጂ ነገ ምን ይዞብኝ ይመጣል ወይ እንትን ብለው በፍጹም ስለማያስቡ እንግዲህ እግዚአብሔር ለሁላችንም ልቡ ነው ይስጠን ኔ ሌላ ምንም ነገር አለ። ልብ ብለን እላቸው ልብ ይስጣቸው፣ ወደ ራሳቸው እግዚአብሔር ይመልሳቸው። በተለይ በሰው ገንዘብ ድርቅ የሚሉ ሰዎች እግዚአብሔር ልቦና ይስጣችሁ። ሌላ ምንም ነገር አለም። አስቸጋሪ ነው። ንገረው፣ ምከረው፣ ምከረው። እምቢ ካለ መከራ የምከረው ነው። ምንም ማድረግ አይቻልም። እንግዲህ ለማንኛውም ጋይዝ የዛሬው ቪዲዮ ይህን ይመስል ነበረ። ከተመቻቹ ቪዲዮ ላይክ ሼር እያደረጋችሁ አበረታቱን። ሁላችሁም ስገቡ ቪዲዮን በላይክ ጀምሮ አዲስ ከሆናችሁ ደግሞ ስብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሰንብቱ። አገራችን ኢትዮጵያን ሰላም፣ ፍቅር እያምጣልን። በየትኛውም ዓለም ያላችሁ የሰው ዘር በሙሉ ሰላማችሁ ብዙ ዝት ይበልልኝ። ወዳችኋለሁ። ለምን ታበረታቱኝ፣ ሁላችሁንም ማለት ነው ላይክ እያደረጋችሁ ጀምሮ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ባይ ባይ።